እናንተ በአላህ ዋሕዳንያ በረሱሉ ሪሳላ ያመናችሁ ሙእሚኖች ሆይ፣ ኢተቁላህ እኔን ፍሩ እኝላለ። አላህ አላህን ፍራቻ ማለት ምንድነው? ብኢምቲሳሪል ማእሙራት ወጂቲና ቢል መንሕያት፣ አላህ የከለከለውን በመከልከል አላህ ያዘዘውን በመፈጸም እኔን ፍሩ ካለ በኋላ ወልተንዙር ነፍሱማ ቀደመት ሊቀድ እያንዳንዷ ነፍስ እያንዳንዱ ሰው እስኪ ለነገ ድ የሚለው የው መልቅያማ ነው። ልክ የነገው ቀን እንደማይቀር ሁኖ ዛሬ መሽቶ ነገ ሌላ ቀን እንደሚመጣ ሁሉ ዱኒያ አልቃ ደግሞ የው መልቅያማ የሚባለው አኼራ የሚባለው ነገር ስለሚመጣ ልክ እንደነገው አይቶ አላህ ልክ እንዴ ነገው አበረበትና ለዛን ቀን ከጀሃነም ነፃ አውጥቶ ለጀነት የሚያበቃ እያንዳንዳችሁ ሰርታችኋል? አልሰራችሁም? ስራችሁንም መርምሩ ስራችሁንም ተመልከቱ ይለናል። ለምሳሌ ያህል ዱንያ ላይ አንድ ሰው ቤት እገዛለሁ ወይም መኪና እገዛለሁ ሌላም ነገር ቢሆን ብሎ ቢያስብ ለዛ በቂ የሆነ ወረት አለኝ፣ ለዛ በቂ የሆነ ዝግጅት አዘጋጅቻለሁ ወይስ አላዘጋጀሁም ብሎ አቅሙን ሳይፈትሽና አቅሙን ሳያይ ወደ ቤት ግዥ፣ ወደ መኪና ግዥ፣ ወደ ሌላ ግዥዎች እንደማሄደው ሁሉ

ሓሲቡ አንፉሰኩም ቀብለ አንት ሓሰቡ። ዐብዱላህ ብኑ ሙባረክ እና ኢማሙ አሕመድ በዘገቡት ኡመር ብኑ ከጠዋብም ደሁምን ይሉናል እናንተይ፣ ዮ መልቂያማ በመላእካ ጠያቂ ከመጠየቃችሁ፣ በመላእካ መርማሪ ከመመርመራችሁ በፊት ራሳችሁኑ ለአኼራ የሚያበቃ ነገር ምን ሰርተናል? ኢማናችንስ ምን ያህልነው ከዛሊከ ጠዓችንስ ምን ያህልነው ከመእሱ የአመራቃችን ምን ያህል ነው ብላችሁ ራሳችሁን ቆም ብላችሁ ራሳችሁን ፈትሹ ይለናልና፣ እስኪ ረዥም ጉዞ ነው ወደፊት የሚመጣውና፣ ወንድሞች እህቶቼ፣ ለአኼራ ምን ያህል ተዘጋጅተናል? እቺ ለምታልቀው ዱንያ እንኳ፣ ጊዜያዊ ለሆነችው ኑሮ እንኳ የሰው ልጅ ስንት ሽር ጉድ ይላል፣ ብዙ ነገር ይዘጋጃል ለወደፊቱ ኑሮውና፣ እንኳንስ ሁልጊዜ መኖር እንጂ ማለቅ ለለለው አኼራ ቀርቶ ማለት ነው። እንዲሁም ዱኒያ አላቂ አኼራን ማይቀርም ሆኑን መሆኑን ሰይድና ዓልይ ምን ይላሉ? ረዲየላሁ አንሁ ወከረመ ወጅሃ እርተሓለት ዱንያ ወሄየ ሙድቢራ ወርተሓለት ልአኺረቱ ወሄየ ሙቅቢላ ወሊኩል ዋሒድን ሚንሁማ በኑን። ዱንያ በጣም እየፈጠነይ ነው፣ እየተሽከረከረች ነው። እሷ ባይሆን ምትፈጥነው ወዴ ማለቅ ነው አሉ። አኼራም በግስገሳ ላይናት፣ ወደኛ እየቀረበች ነው። ዱንያ እያለቀች አኼራ የሚባለው ዓለም ደሞ ያኛው የዘላለሙ ዓለም ደግሞ ለእኛ በመቅረብ እየገሰገሰና ሁለቱም እየተሽከረከሩ እየሄዱ ነው ያሉት። የቆመ ነገር የለም። ዱንያም በማለቅ ላይ፣ አኼራም ወደ እኛ በመቅረብ ላይ አሉ። የሚገርመው ግን ለእያንዳንዱ ለዱንያም ሆነ ለአኼራ ፈላጊ አላቸው። ልክ እንዴ ልጅ ሁኖ ዱንያንም ከዛሊከ አኼራንም የሚፈልጉ ሁሉም፣ ለእያንዳንዳቸው የራሳቸው ሰዎች አሏቸውና ፈኩኑ ሚን አብናኢል አኼራ ወላ ተኩኑ ሚን አብና ዱንያ። እናንተ ለአኼራቸው ከሚሰሩ ለጀነት ከሚሰሩ ከጀሃንም ነጻ ሁነው ለጀነት እንዲበቁ ከሚተጉት ሁኑ እንጂ ዱንያን ከሚያሳድዱትና ዱንያን ከሚፈልጉት አትሁኑ አሉ። አሁኑም ቀጠሉና አልይ ብኑ አቢ ጣሊብ ምን ይሉናል? አለ የውም አልዓመል እዚ ዱንያ ላይ ስራ ብቻ ነው ያለው፣ ወላ ሒሳብ። የሚሰግደው ይሰግዳል፣ የሚጾመው ይጾማል፣ የሚዘክረው ይዘክራል። ግን የማን ሒሳብ ሙሉ ሆኗል፣ የማን ሒሳብ ጎሏል የሚባል ነገር የለም። ወኸደን ልሒሳብ ወላ ዓመል ከዛ ዓለም ለቀንካርን በኋላ ግን የስራን ውጤት ብቻ ማገኘት ሒሳብ ካልሆነ በስተቀር ቢጎልበት እንኳ እዛ ሰርቶ የሚሞላ ነገር በጭራሽ የለም። ስለዚህ የሰው ልጅ አኼራውን ለማስተካከል መትጋት ያለበት መድከም ያለበት መልፋት ያለበት እዚሁ ዱንያ ላይ እንጂ ነገ ቀብር ከተገባ በኋላ ነገ የው መልቅያማ ከደረሰ በኋላ ምንም የሚሰራ ስራ የለም። የስራን ውጤት ብቻ መጠበቅ ነው። እናዛ ዱንያ ላይ ስሩ ይላል። የሰይድና ዓልይን ንግግር ኢማሙ ልቡኻሪ ኪታቡን ሪቃቅ የሚለው ላይ ተናግረዋል። ሪቃቅ ማለት ምንድነው? አይል ከሊማት ለቲ ታሪቁ ቢሃል ቁሉብ የሰው ልጅ ቀልቡ መለዘብ መርጠብ አለበትና ስለ አኼራ ሊያለዝቡ የሚችሉ ቃላቶችን ሲናገሩ ኢማሙሉ ቡኻሪ አንዱ ከተናገሩት ይሄ ነበርና ሁላችንም ለአኼራ ልናስብ ይገባል። እንዲሁም አላህ በተከበረ አያቱ በሌላው ምን ይለናል? ያ አዩሃ አለዚና አመኑ ቁ አንፉሰኩም አህሊኩም ናራ። አሁንም እናንተ ያመናችሁ ሰዎች ራሳችሁንም ሆነ ቤተሰቦቻችሁን ከዛ ከጀሃነም ከሳት አድኑ ጠብቁ ራሳችሁን ይለናል። የጀሃነምን ክፋት ሲናገር ወቁዱሃናሱ ወልሂጃራ እንደ ዱንያ እሳት ሳትሆን የሰውን ልጅ በምታገኝ ጊዜ በዱንያ ላይ ያለ በዓለም ያለ ድንጋይ በሚገባ ጊዜና ነዲዷ የሚጨምር የሆነች ያንን ሁሉ የምታቀልጥ የሆነ ይችላል። ከኃይሏ የተነሳ የዱንያ እሳት እርጥብ ነገር ድንጋይ ቢረበርቡበት ሊጠፋም ይችላል። ድንጋይንም ማቃጠል እሳተ ጋሞራ ካልሆነ በስተቀር አይችልም። የጀሃነም ከሆነች ግን የሰው ልጅ የለ ዱንያ በአጠቃላይ ያለው ድንጋዩም ሌላውም ነገር ሆኖ በሷ ላይ ቢጨመር የእሷን ኃይል የሚጨምርላት እንጂ ምንም ሊያረጋት የማይችል፣ እንዲሁም ደግሞ አለይሃ መላኢከቱን ላዝ ኃይለኛ የሆኑ ለኩፋር ማያዝኑ የሆኑ የሚቀለጣጥሙ የሆኑ መላእኮች ለሷም ተመድበውላታል ይላል። አላ ላዙን ሽዳድ፣ ለካፊሮች መጨከናቸው ብቻ ሳይሆን አቅውያ የሆኑ ማንም አቅቷቸው የማይቀር ሁሉ ነገር የተሟላላችሁ የሆኑ መላእኮች ላያእሱን ያእሱነ ላሃ ማ አመረሁም ወየፍዓሉነ ማ ዩእመሩን እተከለከሉበት ተከለከሉበት ቦታ የማይገኙ ከታዘዙበት ቦታ የማይርቁና የማይጠፉ የሆኑ መላእኮች ያሉባትን ጃሃንም ራሳችሁንም ሆነ ቤተሰቦቻችሁን አዲኑ ሲል ኢማሙ ሐኪም በዘገቡት ቢእስናዲን ቀዊይ ሰይዱና ዐልይ ምናሉ ረድዩላሁ አንሁ አላህ ሙእሚኖችን አዘዛሉ። ሙእሚኖችን ያዘዘው ራሳቸውንም ሆነ እንደዚሁ ቤተሰቦቻቸውን እንዲጠብቁ ቢታዕሊሚ አሙሪ ዲንያህ ወታዕሊሚ አህልሂም ለራሳቸው ዕልሚ ደሩሪ ከአቂዳዊ ጀምሮ አሕካሙን አግባብ ያለውን እውቀት ለራሳቸው በማወቅና እንደዚሁም ቤተሰቦቻቸውን በማሳወቅ ከጀሃነም እሳት ራሳቸውን እንዲያዲኑ አላህ ሙእሚኖችን ያዘዘበት አያት ነው። ይሄ አያት ሲሉ አልይ ብኑ አቢ ጣሊብ ይነግሩናል። ለምን የሰው ልጅ ስለ አቂዳው በአግባቡ ካልተማረ ቤተሰቦቹንም በአግባቡ ስለ አቂዳቸውም ሆነ ስለ ሶላቱ፣ ስለ ሌላው ማስተማር የማይችል ከሆነ ራሱንም ቤተሰቦቹንም ከጀሃነም እሳት ማዳን ከጀሃነም እሳት መከላከል ስለማይቻል ማለት ነው። ሁላችንም ከጀሃነም እሳት እኛንም በተሰቦቻችንም የወደደንንም ሙእሚን ሙእሚናቱን ሁሉ አላህ ይጠብቀውና ማለት ነው። ኢልም ከለለ አቂዳ ካልተስተካከለ፣ የፈለገውን ያህል ኢባዳ ቢሰራ ሰው ልጅ ተቀባይነት ስለማይኖረው ለህ ብለው አቡ ሐሚድን ልገዛሊይ ረዲየላሁ አንሁ ሙሐመድ ኢብኑ ሙሐመድ በመባል የሚታወቁት ምን አሉ? ላ ተስሑ ልዒባደቱ ኢላ በዕድ ማዕሪፋት ልማዕቡድ። አንድ ሰው የሚገዛውን ጌታ በአግባቡ አውቆ ዕልመ ዘሩርይን ተረድቶ እስካልሆነ ድረስ የፈለገውን ያህል አላህን ቢገዛ የፈለገውን ያህል ኸይር ስራ ቢሰራ ተቀባይነት ሊኖረው አይችልምና የመጀመሪያውና ዋናው ነገር ምንድ ነው ይላሉ ኤልማላአቂዳውን አስተካክሎ አላህን መገዛት ያስፈልጋል አሉ። ዕልም ለእያንዳንዳችን ወሳኝ ነው። ስለ አቂዳችን ማወቅ ግዴታ ነው። ስለ ዲናችን ማወቅ ግዴታ ነው። ይ ስለ ዲናችንም ሆነ ስለ ዐቂዳችን ያው ዲንና ዐቂዳችን አህካም አለው ፍሩዓት ማለት ነው ዓቂዳ ያለውና ይሄ ደግሞ ራሱ ይህ መማሩ ልክ እንደመስገድ እንደመጾም፣ እንደመዝከር ሐጅ እንደማድረግ ለመሆኑ ሷዲቁል አሚን ረሱላችን ዓለይሂ ሶላቱ ወሰላም ሲናገሩ ምን ይላሉ? ማ ዑቢደላሁ ቢሸይኢን አፍዶለ ሚን ፊቅሂን ፊዲን። ዲኑን ለማወቅ ከመጣር የበለጠ ኢባዳ አላህን አረግኩ ማለት አይቻልም። ራሱ ስለ ዲኑ ግንዛቤ ለመውሰድ ዲኑን ለማወቅ መትጋት፣ መድከም፣ መልፋት ራሱ ይሄ ትልቅ ኢባዳ ነው አሉ ሷዲቁል አሚን ዓለይሂ ሶላቱ ወሰላም ወላፋቂሁን ዋሂድ አሸዱ አለሸይጣን ሚን ሚንአልፊ ዓቢድ ዕልመ በሩርዩም ብቻ አውቆ ብዙ እውቀት ሳይኖረው አንድ ሺህ ዓቢዶች ከሚኖሩ ለሸይጣን አስቸጋሪና ለሸይጧን አይበገር የሚሆነው አንዱ አላን በደም ባውቆ ብዙ ዕልሚ ያለው ነው አሉ። አብዛኛውን ሰዎች ስለዲናቸው በደም ብጠንክረው ባላወቁ ዜና ለሸያጢን አልኢንሲ ወልጅን ማለትም ለዛ ስጋ ለበ ስላልሆነው በደማችን በአጥንታችን ውስጥ ለሚዘዋወረው ሸይጣንም ሆነ ከዛሊከ ስጋ ለብሰው ለሚንቀሳቀሱ ሸይጣን ለሆኑ ሰዎችም ይጋለጣል። ሰውየው እውቀቱ ንሳ በደንብ ካወቀ አንድ ሺህ ሸይጣኖች እንኳ አፍጥጠው ቢመጡ አንድ አዋቂ እነዛን ሁሉ ምንም ሳይበግር እንደ አግባቡ ይመልሳቸዋል፣ ያከስራቸዋል፣ ያሳፍራቸዋል። ወሊኩል ሸይን ኢማድ ወኢማዱ ሃዘ ዲን አልፊቅሁ ነው የሚሉት። ኢማሙ ጦበሪ በዘገቡት ረሱል ለ ሰላት ወሰላም እያንዳንዱ ነገር የራሱ መሰረትና ዋና ምሰሶ ነገር አለው። መቋቋሚያ መሰረት ያስፈልገዋል። መቋሚያ ዋና ነገር ያስፈልገዋል። የሸሪአት ልእስላምያ ግን መሰረቱና ዋናው መቆሚያው ምንድን ነው? እውቀትና እውቀት ብቻ ነው። ሸሪአት እስላምያ ካለውቀት የሚሆን ነገር አይደለም አሉ። እንደውም በሌላ ሐዲሳቸው ረሱላችን አለ ላት ወሰላም ሲናገሩ ምናሉ ኢነኩም አስባህቱም ፊ ዘመኒን ከፊሪን፣ ፉቃሃኡሁ ቀሊሊን ቁራኡህ አሁን ያላችሁበት ዘመን አሉ ረሱል አለ ላቱ ወሰላም ስለ ዲናቸው ጠለቅ ብለው የሚያውቁ ብዙ አሉ አሉ ስለ ዲኑ በደንብ አቂዳውንም አህካሙንም ሌላውን ሁሉ የሚያውቁ ግን ቀርተዋል ያውቃሉ የሚባሉ ሌላ ማንኛውም ብዙ አልነበሩም። እነዛ በደም ጠለቅ ያሉ አዋቂዎች ቢኖሩም ሁሉም ስለ ዲን አልኢስላም አውቃለሁ የሚል አልነበረም። ቀሊሊን ቁራኡሁ ወኹጦባኡህ እንደዚህም ሰውን መክራለሁ የሚሉትም ብዙ አልነበሩም። እነዛ ብቃት ያላቸውና አልፈው አልፈው ያሉ መካሪ ያሉ ትንሾች ነበሩ አሉ ከአሁን በፊት የነበረውን ዘመን በረሱል ዓለይሂ ሶላቱ ወሰላም ዘመን የነበረውን ሲናገሩ ያ ዘመን ምን አይነት ነው ቀሊሊን ሳኢሉህ ከፊሪ ሙኦጡሁ ለማኞችም ብዙ አልነበሩም የለማኞቹ ቁጥር ትንሽ ሆኖ ይሄ ሰው የሚለምን ማለት ነው ገንዘብ የሚለምን የተለያየ ችግሮኛል የሚለው ሰው በጣም ቁጥሩ ያነሰ ነበር ብዙ ለማኝ አልነበረም ደሞ ያ ሲለምን ሰውም ይሰጥ ነበር ሰጪዎቹ የበዙበት ለማኙ ያነሰበት ነበር አሉ አልዓመሉ ፊህ ኸይሩ ሚነል ዒልሚ ኢልመ በሩርይና ለሱ ወሳኝ ነው የተባለውን ያህል አውቆ ዝም ብሎ ኢባዳውን ማረግበ ዘመን የተሻለ ነው አሉ። ግን የእኛን ወቅት ሲናገሩ ምናሉ ወሰየእቲ አለናሲ ዘማኑን ቀሊሉን ፉቀሃኡ ከፊሩን ኹጦባኡ። አሁን ያለንበትን ወቅት ሲናገሩ ሷዲቁል አሚን ምናሉ ወደፊት የሚመጣው ዘመን ግን ግዚያት ይደርሳል አሉ። ስለ ዲነል ኢስላም ጠለቅ ብለው የሚያውቁት ወደ ባህሩ ጠለቅ ብለው የቀዱት በጣም በቁጥር የሚያንሱበት ዘመን፣ ሰዎችን እንመክራለን የሚሉት ደግሞ የሚበዙበት ዘመን ይመጣል አሉ። ስለ ዲናቸው ሳያውቁ ያም መካሪ ነይ ብሎ ይነሳል፣ በፌስቡኩም መካሪ ነይ ብሎ ይነሳል፣ በዋትሳፑም መካሪ ነይ ብሎ ይነሳል፣ በሌላውም በቲክቶኩም መካሪ ነይ ብሎ ይነሳል። በየመስጂዱም በየሰፈሩም መካሪ ነኝ ብሎ የሚነሳው የሚበዛበት ነው አሉ ረሱል ዓለ ሶላቱ ወሰላም። ቀሊሉ ሞጡህ ከፊሩን ሳኢሉህ። ወደፊት የሚመጣው ዘመን ግን ለማኝ የሚበዛበት ሰጪዎቹ የሚያንሱበት አሉ። ሁሉም ያለማመኑ ዘዴ ያለማመኑ ሲስተም ቢለያይም ሁሉም ኑሮውን በልመና እገፋለሁ የሚልበት ዘመን ይመጣል። አልዕልሙ ፊህ ኸይሩ ሚናል አመል። የዛን ሰዓት ዕልመ ዱሩሪይ ብቻ ተመሬያለሁ ትንሽ አውቅያለሁ ብሎ ወደ ኢባድያ ዙሮ በኢባድያ ከመወጠር ምንድነው የሚሻለው በዛን ዘመን አሉ ረሱል ዓለ ሶላቱ ወሰላም። ጠለቅ ያለ እውቀት እንዲኖረው ሰው እውቀት ላይ መጣር አለበት። ሁሉም መካሪ ነኝ፣ ሁሉም ማዋቂ ነኝ፣ ሁሉም ወደ ዲን እጣራለሁ በሚልበት ወቅት ላይ በደንብ ጠለቅ ያለ እውቀት መኖር ያስፈልጋል ሲሉ ሷዲቁል አሚን ዐለይሂ ሶላቱ ወሰላም ተናግረዋል። ይህንንም ሐዲስ ኢማሙ ጦበሪ ይዘግበውታል። አኽረጀሁ ጦበራኒ እንደዚሁ በይህ ባለንበት ወቅት በጣም እውቀት ወሳኝ አስፈላጊ ለመሆኑ አሁን ያለንበትን ተጨባጭ ከዛሬ 1400 በፊት 1400 ዓመት በፊት ረሱል ሲናገሩ ሰተኩኑ ፊትነቱን ይስቢሁ ረጅሉ ፊሃ ሙእሚነን ወዩምሲ ካፊራ ኢላ መን አያሁ ላሁ ቢልዕልም ወደፊት የሚመጣው ዘመን አሉ። ረሱ ላ ሰላም ሰዎች ያ የነበራቸው የተስተካከለ አቂዳ የነበራቸውን ኢማን ትተው ወደ ሌላ የሚቀየሩበት ነው አሉ። ጠዋት ደና ሁነው ከሰዓት ሌላ ሆነው የምታገኙባቸው አሁን እስኪ እናጥና እንከታተል ብንል በዚህ ወቅት ሁሉም አዲስ እንደ ቲሸርት ቀይሮ እንደ ልብስ ቀይሮ እንጂ ሀታ የአባቱ ነው የአባቴ ሃይማኖት ነበር የሸኼ ነው የሚልበት ወቅት አይደለም። የእሱ ሸኾች የሌላ ነበሩ፣ እኔ ሌላ ይዣለሁ ከሸኼ የተሻለ የሚልበት አባቴ አያቶች የሌላ ነበሩ፣ አሁን ቀይሬ እኔ እንደ ይሁኛለሁ የሚልበት ዘመን ነው። ከእንዲህ አይነት መቀያየር ትናንትና እንደ ፋሽን ሌላ ሃይማኖት ዛሬ ሌላ ዛሬ ሌላ ነገ ሌላ ከመያዝ የሚያድነው ምንድነው? ኢላ መን አሕያሁ አላሁ ቢልዕልም፣ ራሱን በእውቀት ያነጸና፣ ራሱን በእውቀት ያዳበረ፣ ራሱን በእውቀት የሚከላከል ሰው ካልሆነ በስተቀር እውቀት የሌላቸው ሰዎች አንዱ መቶ ወደ ቀኝ፣ ሌላው መጥቶ ወደ ግራ፣ አንዱ መጥቶ ወደፊት ሌላ ነገር አንድ ወደ ኋላ እያላጋቸው እንዴት ሪዋሃ ሲወላውሉ ይኖራሉ። የዛን ሰዓት ቀጥ ብሎ ትናንትናም ዛሬም ነገም አንድ ስምና አንድ አቋም ይዞ የሚቀጥለው ማን ነው? በቂ እውቀት ያለው ሰው ነው። በቂ እውቀት የሌለው ሰው በጣም አስቸጋሪ ነው የሚሆነው ጎታችሁ ከነበረው አውራ መስመር ከትክክለኛው አስፋልት አስወጥቶ ወደ እያንዳንዱ ሰፈር ወደ ያልሆነ ጉርቢያ የሚወስድበት ዘመን ይመጣል አሉ። ፈትሑል መውሲሊ የሚባሉ አንድ ትልቅ አሊም ነበሩና ምናሉ ስለ እውቀት ሲናገሩ አለይሰል መሪዱ ኢዛሙኒ አጧዓመ ወሸራበ ወደዋአ ሰላሰተ አያሚን የሙት አሉ። እንደው አንድ ነገር ሲል ጠይቃችሁ፣ አንድ በሽተኛ ለሶስት ቀን ቀድር ምግብም ባይሰጠው ፈሳሽ ነገርም ባይሰጠው በሌላ በመድኃኒትም መልክ ባይሰጠው ይህ ሰው በህይወት ይኖራልን ብለው ሲጠይቁ አይሞትም ወይ ሲሏቸው ምናሏቸው ቃሉ በላ እንዴት አይሞትም! መድኃኒትም አይጠቀም ከሆነ በፈሳሽ መልክ ሌላም ነገር የማይወስድ ከሆነ ምግብ ማይወስድ ከሆነማ ይሞታል እንጂ ሲሏቸው እሱ የፈለጉት ዋናው ትልቅ መልዕክት ማስተላለፍ ይሄን ነበርና ቃል ከዛሊከ ልቀልቡ ኢዛ ሙኒዓኑሁ ልዒልሙ ወልሕክማ ሰላሰተ አያሚን የሞታሉ። የሰው ልጅ ቀልብ ጠበብት ይሆኑ ዑለማዎች ጠበብት ሆኑ፣ ሰዎች እውቀት ያላቸው ሰዎች እውቀቱን ማይሰጡት ከሆነ ከነዛ ሰዎች ማይመገብ እውቀት ማይወስድ ከሆነ የሰው ልጅ ቀልብ ከዛሊከ ይሞታላሉ። የቀልብ መሞት ማለት ምንድነው? ዑለማኡልእስላም እንዲያብራሩት ያንዲ ሰው ቀልቡ ሙተዋል ማለት ኢባዳ ይከብደዋል ማለት ነው። ሶላቱ ይከብደዋል፣ ሶላት ለመስገድ ቀብልያ፣ በዕድያው፣ ሕዋው፣ ተሐጅዱ ዚክረላህ ይከብደዋል፣ ቁርአን መቅራት ይከብደዋል፣ ኸይር ስራ መስራት እንዲ አጠቃላይ ይከብደዋል። ይህ ሰው ኸይር ስራ ላይ ይሄ ሁሉ ነገር ለሱ ካልገራለትና ኢባዳ የሚከብደው ከሆነ የቀልብ መሞት የቀልብ መታመም አጋጥሞታል ማለት ነው። ስለዚህ ሁላችንም ምን ማድረግ አለብን? እውቀት ላይ መጠንከር አለብን። እውቀት ሲባል ደግሞ ያገኘነውን እውቀት ሳይሆን ኢብኑ ሲሪን የሚባሉት ታቢዒ እንደተናገሩት ይሄ እና ሀዘ ልዕልመ ዲን ነው ያሉት የሰው ልጅ አላህን ሊገዛ የሚችለው የሰው ልጅ ሊያምን የሚችለው ባወቀው ልክ ነውና ይህንን እውቀት ከማን መውሰድ እንዳለባችሁ ቆም ብላችሁ ሰቡ አሉ። ስትወስዱ ለጥቅም የማይንበረከኩ ለጥቅም ራሳቸውን ከማይሸጡ ከዋናው መስመርት ካላገለሉ ቀጥ ካሉት እንጂ ከዋናው መስመር ካገለሉትና ለጥቅም አደር ከሆኑ ሰዎች እንዳትወስዱ። እውቀታችሁንም ስትወስዱ ንጹሕና ትክክለኛ የሆነ እውቀት ነው መውሰድ ያለባችሁ አሉ። ሳዲቁ ልአሚን አለ ሰላቱ ወሰላም እንዲሁ በሀዲሰ ልቁርስ ሲናገሩ ምናሉ አላህ ብሎ ይላል አሉ ሀዲሰ ልቁርስ ነው። የብነ አደም ተዓለሚ ልዕልማ፣ የሰው ልጅ ሆይ ስለ ዲንህ ጠንከር ብለህ ጠበቅ አርገህ ተማር። ፈመን ላ ዕልመ ለህ ላዓቅለ ለህ፣ እውቀት የሌለው ሰው አይምሮውን በትክክል አይሰራም። እውቀት ከሌለው ባዶ ኦና ቤት ማለት ነው። ዒልም የሌለው ሰው ዓቅል የለውም። ወላ ዲነለህ እውቀቱ ከሌለው ሰው ደግሞ ሃይማኖቱም የለም ዓቂዳውም የለም። ወመን ላ ዲነ ለሁ ላ ጀነተ ለሁ ፊ ልአኪራ። እዚህ ደግሞ እውቀትን ከስቦ በስርዓቱ ከነዛ አላህን ከሚፈሩ ከተቅዮቹ እውቀትን ያልወሰደ ሰው ደግሞ አኪራ የለውም አሉ መጀመሪያ አቅሉ እንዲሰራ አይምሮው እንዲሰራ ምን ያስፈልገዋል ማለት ነው፣ እውቀት ያስፈልገዋል። እውቀት ሲኖረው ዲን ይኖረዋል። ዲን ሲኖረው አኼራ ይኖረዋል። እውቀት የሌለው ሰው እንደሱ፣ እውቀት የሌላቸው ሰዎች እውቀት ያልሆነውን እውቀት አስመስለው፣ እውነት ያላደለውን እውነት አስመስለው አይምሮውን ከበረዙትና አይምሮውን ከዘጉት በኋላ ያንን ትክክለኛ የሆነውን እውቀት ለመውሰድ እንኳ ይቸገራልና እውቀት ይኑራችሁ ብለዋል ንጹህ የሆነን እውቀት መከሰብ አለብን ለምን እህነዚህ አውቀን እህነዚህ ዲናችንን ይዘን ሞትን የማንጠብቅ ከሆነ ሞት የማይቀር ጉዳይ ነው ይመጣል አሁንም በሐዲሰ ልቁርስ ካሊቀ ሰማዋት ወልአርድ ምን አላሉ ረሱላችን አለ ሰላቱ ወሰላም የብነ አደም ላተንሰል መውት የሰው ልጅ ሆይ ሞውትን አስታውስ ፈኢነ ልመውተ ላየንሳክ የሰው ልጅ አንተ ሞትን ብትረሳው ሞት ደግሞ አንተን አይረሳህም። የብነ አደም አልመውቱ ሰቢሉን ወኩሉ ናስ ይቃጢኡህ ሞት ብሎ ማለት መስመር ማለት ነው። እያንዳንዱ ሰው ደግሞ ያም መስመር ይገባበታል። ያም መንገድ ማቋረጡ አይቀርም። ሁሉንም ይጠብቃልና መውትን አስታውስ ይላሉ። የሰው ልጅ መውትን ካስታወሰ የሰው ልጅ መውትን ሲያስታውስ አላህን ይፈራል። መውትን ካስታወሰ ዲኑን በስርዓቱ ይጠቀማል። ዲኑን ተግባራዊ ያረጋል። ዲኑን ተግባራዊ ያረገ ማለት ደግሞ አኼራውን አስተካከለ ማለት ነው። ይሄ ማይሆን ከሆነ ግን አስቸጋሪ ነው። አብዛኞቻችን በዱንያ ፍቅር ከወደን፣ አብዛኞቻችን ዱንያ ብቻ ትሳካ የምንል ከሆነ አስቸጋሪ ነው የሚሆነው። ለይህም ብለው አሁንም ረሱል ሰለላሁ ዐለይሂ ወሰላም ሐዲሰል ቁርስ ላይ የነገሩን አለ የብናአዴ መን አሐበል ዱንያ የሰው ልጅ ከልክ በላይ የዱንያ ፍቅር ከልክ በላይ የዱንያ ውዴታ ሲኖረው፣ ፈቀድ አሐበል ሐያት ምንነው የሚያፈቅረው መኖርን ብቻ ነው የሚያፈቅረው። ሐቅን ለመናገር ሐቅን ለመተግበር በሐቅ ላይ ለመሆን ይቸገራል። ወመን አሐበል ሐያት ፈቀድ አሐበል ማል፣ የሰው ልጅ ደግሞ መኖርም ብቻ ሲያፈቅር የምን ፍቅር መጥቶ ይገባበታል? የገንዘብ ፍቅር ይገባበታል። ከልክ በላይ ማለት ነው። ወመን አሃበል ማል የገንዘብ ፍቅር ቀልቡ ላይ የገባበት ሰው ፈላ የዝኩሩል መውት መውትን በጭራሽ አያስታውስም። ሞት አለ እኔ ጋር የነበሩ ከእኔ በፊት የነበሩ ከእኔ በኋላ ያተወለዱ ሁሉ ሞተዋልና እኔም ሞታለሁ ብሎ በፍጹም አያስብም። እሱ የሚያሳደው እሱ የሚሯሯጠው ዱኒያን ለማሳካት ብቻ ነው። ወመን ላየዝኩሩ መውተ ደግሞ መውት ሲረሳ የሰው ልጅ ፈቀድ አኸረ ተውበተ ወጧዐተ መውትን ረስቷል። ወደ ተውበት አይገባም ስራውን ወደ ማስተካከል ከዛሊከ አላህንም ለመፍራት አይዘጋጅም። ወመን አኸረ ተውበተ ወጧዕ በዱንያ ፍቅር ብቻ ተሞልቶ ደግሞ የሰው ልጅ ዓቂዳውን ሳያስተካክል ተውበት ሳያደርግ ወደ መስመሩ ሳይገባ ሁልጊዜ ዱንያን ብቻ ሲያሳድድ ኸረጀ ሚነዱንያ ቢላ ተውበትን ወላ ጦዓ ችግሩን ሳያስተካክል አላህን ሳይፈራ ዓቂዳውን ሳያስተካክል እንዲሁ የውመን ሚነ ልአያም ወየመኪና አደጋ ይፈጠራል፣ ወይ በሽታ ይይዘዋል ብቻ ቢሰበብ ሚነል አስባብ ባልሆነ ነገር ዱንያን ለቅቆ ይሄዳል። ወመን ኸረጀ ሚነዱንያ ዱንያ ቢላ ተውበትን ወላ ጦዓ አላህን ሳይፈራ ሳያስተካክል እንደዚሁም ዓቂዳውን አንድ ቀን እንኳ ቆም ብሎ አስቦ በስርዓቱ መስመርን ሳይዝ የወጣን ሰውዬ ሐረመ ላሁ አለህልጀና አው ከማ ቃለ ረሱል ሰላም፣ ይህን ሰው ደግሞ አላህ ጀነትን ሊሰጠው አይችልም የጀሀነም ሰው ነው የሚሆነው አሉ። ስለዚህ የዱንያን ማሐባ ስንወድ በአግባቡና አኼራን እያስታወስ ስለ ሞትንም ሳንረሳ ከየት መጣን የት ነው ያለነው ነገ ወደ የት ነን የሚለውን ሁልጊዜ ማሰብ